መደበኛ የፖሊስ አባላት ለሕሊና ለሕግና ለሕዝቡ በመታመን በአማራ ክልል ዘላቂ ሰላምን ለማረጋገጥ መስራት እንዳለባቸው የምስራቅ ጎጃም ዞን አስተዳደር አሳሰበ። ወለላ አንዳለውና ቤተለይም ገበየው ዜናዎችን ወደ እናንተ ስናደርስ እንቆያለን። አብራችሁን ቆዩ። የኮሪደር ልማት ስራዎች የተሃድሰው ዘመን ዋነኛ ካስማ መሆናቸውን የኢፌድሪ ፕሬዚዳንት ታዬ አጽቀ ሥላሴ ተናገሩ። ፕሬዚዳንቱ ጎንደር የኢትዮጵያውያን የጋራ የእጅ ስራ ውጤት ስለመሆኗም ገልጸዋል። ኑ ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። ዘላለም አስፋው ተከታትለውታል። በመርሃ ግብሩ ላይ መልእክት ያስተላለፉት የኢፌዴሪ ፕሬዝደንት ታዬ አፅቀሥላሴ የኮሪደር ልማት ሀብትን፣ ሀሳብን፣ እድገትና ዘመንን ማስተሳሰር ነው ብለዋል። ከተሞች የእድገት መሰረት መሆናቸውንም አንስተዋል። የኮሪደር ልማት እጅግ ትልቅ ሀሳብ ነው። ሀብትን፣ ሀሳብን፣ እድገትንና ዘመንን ማስተሳሰር ነው። እንደሚታወቀው ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ ከተሞች ሲያድጉ የህዝብ ኑሮን ያሻሽላሉ አስተሳሰብን ያሰፋሉ ስልጣኔንም ይዋጃሉ ያሉት ፕሬዝዳንቱ ለኢትዮጵያ ከተሞች ምርጫቸው በእውቀትና በሀብት ማደግ ከአለም ስልጣኔ ጉዞ ጋር መሰለፍና ሰልፍን ማሳመር ብቸኛ ምርጫቸው ሊሆን ይገባል ብለዋል ለኢትዮጵያ ከተሞች ምርጫቸው ሁለት ነገር ነው አንዱ በእውቀት በሀብት ማደግ ከዓለም የስልጣኔ ጉዞ ጋር መሰለፍና ሰልፍን ማሳመር ወይም ከነ ቡቱቷቸውና ቡቱቷቸው ለዘላለም የተፈረደብን ይመስል ባረጀ ስትራክቸርና አሳቤ ወይም ብሂል ሰጥሞ መናኛ ከተማ መሆን። እርግጠኛ ነኝ ሁለተኛው አይመረጥም። ምናልባት ለመምረጥ የከጀሉ ቢኖሩም ዘመን አይፈቅድም። ስለ ኢትዮጵያ ዘክረውና ተናግረው የማይጠግቡ አያሌ ሕዝቦች አሉ ያሉት ፕሬዚዳንቱ፣ ጎንደር ከተማ የኢትዮጵያውያን የጋራ የእጅ ስራ ስለመሆኗም አንስተዋል። ጎንደር የጋራ የኢትዮጵያውያን የእጅ ስራ ነው ኢትዮጵያውያን ይሄ አዘቦታዊ ንግግር አይደለም፣ ወይም ደግሞ አዲስ የተገለጠ እውቀት አይደለም። በእውቀታቸው በጥበባቸው፣ በወረታቸው፣ በሀብታቸው በጋራ የተገነባ አገር ነው። ከአፄ ፋሲል እስከ አፄ በካፋ ከተጌ ምንትዋብ የመጀመሪያዋ ጥበበኛዋ እስከ ሁለተኛዋ ምንትዋብ የራስ አሊ ልጅ ማለት ነው ከታላቁ ራስ አሊ እስከ ሁለተኛው ራሳል ህንፃዎችና ግንብን ከገነቡ እስከ ግንብ ጠባቂዎች ብዙ ኢትዮጵያውያን ተመላልሰውባታል። ፕሬዚዳንቱ የጎንደር ልማት የበለጠ እንዲሰፋ አስተዋጽኦ ላበረከቱና የገቢ ማሰባሰቢያ መርሃ ግብሩ እንዲሳካ ላደረጉ አካላትም ምስጋና አቅርበዋል። ቀደምት አባቶች የሰሩትን ቅርስ ማደስ ብቻ ሳይሆን ህልማቸውንም እውን ለማድረግ እየተሰራ መሆኑን የአማራ ክልል እርሰ መስተዳደር አረጋ ከበደ ተናገሩ። ለታሪካዊቷ ጎንደር ከተማ ዘርፈ ብዙ ልማት የሚውል የገቢ ማሰባሰቢያ መርሃ ግብር ተካሂዷል። አማረ ሊቁ በገቢ ማሰባሰቢያ መርሃ ግብሩ ላይ ፕሬዚዳንት አጽቀ ሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች የክልልና የፌዴራል መንግስት ከፍተኛ መሪዎች፣ ባለሀብቶችና ጥሪ የተደረገላቸው እንግዶች ታድመዋል። በመድረኩ ላይ ተገኝተው መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በሀገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ እንዲሁም በስልጡንነት ረገድ ጎንደር ለብዙ ከተሞች ምሳሌ ናት ብለዋል። ካለፉት ሁለት ዓመታት ወዲህ ደግሞ አቧራዋን አራግፈን ጎንደር ያላትንም ለማስደምቅ የመበልጸግ ዕድል መጠቀም ጀምረናል ብለዋል። እርዕሰ መስተዳድሩ በሀገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ በአገልግሎትና በምርት እንደዚሁም በዘመናዊነት ወይም ስልጡንነት ለብዙዎቹ የሀገራችን ከተሞች እናትና ቅርስ፣ የትምህርትና የባህል ማዕከል የሆነችው ምሳሌ የሆነች ከተማ እንደነበረች ጎንደር ሁላችንም እናስታውሳለን እናቃለን። ሆኖም ግን ጎንደር የባህል ከተማ በልማትና በልማት ንፍገት ምክንያት ተጎሳቁላ እድሜ ጠገብ ቅርሶቿ የመጥፋት ስጋት ተጋርጦባቸው ነዋሪዎቹ ድባቴና ቅሬታ ውስጥ ገብተው ለዓመታት ቆይተዋል። ነገሮችን ባስተውሎት የመጪውን ዘመን የማስተዋል ችሎታ የእነሱን እሴት በሰሩት ላይ በመጨመር ወይም ደግሞ የእነሱን እሴት እያደነቅን ብቻ ሳይሆን አቧራ የለበሰችውን ከተማችንን እንደገና መስራት ይኖርብናል። የጎንደርን የቀደመ ታላቅነት ለመመለስ ብቻ ሳይሆን አዳዲስ ልማቶችን በመገንባት ለትውልድ ለማስረከብ እየተሰራ መሆኑንም እርዕሰ መስተዳደሩ ተናግረዋል። የጎንደር መገለጫ የሆነውን የፋሲል አብያተ መንግስት ደረጃውና ታሪኩን በጠበቀ መልኩ በማደስ የማደስ ስራ ተከናውኗል። በሁለተኛ ደረጃ ተጀምረው እድሜ ጠገብ የሆኑ ወይም ሳይሰሩ የቆዩ የልማት ስራዎች ለሰባት እና ለስምንት ዓመታት ተጓተው የቆዩ የመሰረተ ልማቶች ከሌላው የክልላችን የልማት ስራዎች በተለየ መልኩ በጣም አስቸኳይ ውሳኔ ተወስኖባቸው ወደ ተግባር የተገባበት ሁኔታ እንዳለ ማንሳት ይችላል። ሌሎች ልዩ ልዩ በሚሊዮኖች እና በቢሊዮኖች የሚቆጠሩ የልማት ስራዎች ተጀምረውበት ነው የሚገኙ። ቀደምት አባቶች የሰሯቸውን ቅርሶች ማደስ ብቻ ሳይሆን ሕልማቸውን እውን ለማድረግ እየተሰራ መሆኑንም ርዕሰ መስተዳደሩ ተናግረዋል። የአባቶቻችን ቅርስ ማደስ ብቻ ሳይሆን ሕልማቸውንም ማሳካት ይኖርብናል። ከቅርሱ ባሻገር ምን ያህል ህልመኞች እንደነበሩ የሰሩት ስራ ያስገነዝበናልና ለታሪካችንም መኖር አለብን እንደ ሰው ታሪካችንንም ማበልዘግ ይኖርብናል። ታሪካችንን ልክ በኪነ ጥበብ ህንፃ ለዓለም እንዳበረከቱት ፈጠራ ልዩ ልዩ ፈጠራዎችን በመስራት በአካባቢ ያለውን ልማት ማሻገር ይኖርብናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደርን ቅርስ ጠግነው የመልማትን አቅጣጫ አሳይተውናል ያሉት ርዕሰ መስተዳድር አረጋ የጎንደር ከተማን ቀደምት ስልጣኔ ለመመለስ በሚሰራው ስራ ሁሉም ዜጋ ጥሪውን በመቀበል አሻራውን እንዲያስቀምጥም መልእክታቸውን አስተላልፈዋል። ወጣቶች ግጭቶችን በሰላማዊ መንገድ እንዲፈቱ አደረጃጀታቸውን በመጠቀም ግንባር ቀደም ተሳታፊ መሆን እንዳለባቸው የአዊ ብሔረሰብ አስተዳደር ጠየቀ። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ተፈጻሚነት የወጣቶች ክንፍ ሚና ላይ ያተኮረ ውይይት በእንጅባራ ከተማ አካሂዷል። ሳሙኤል አማረ የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለፓርቲው ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ተፈጻሚነት የወጣቶች ክንፍ ሚና ላይ ያተኮረ ውይይት በእንጅባራ ከተማ አካሂዷል። መንግሥት የወጣቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ ለስራ ዕድል ፈጠራ ትኩረት እንዲሰጥም ተሳታፊዎቹ ጠይቀዋል። 2526 እስከ 10 ባለው ጥሩ ሞቅ ያለ የስራ እድል ፈጠራ ነበረ። ነገር ግን አሁን ከዚያም በኋላ ግን እየተቀሳቀሰ እየተቀሳቀሰ ሰው ምንድነው ወደ ፖለቲካው፣ ወደ ሰላም፣ ወደ አለመረጋጋቱ እየገባ ስለሆነ እንደሱ አይነት ነገር የስራ እድል ፈጠረው በጣም ትንሽ እንደ ከተማችን ደከም ያለ ነገር ነው። የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ አለሙ ሰውነት ብልጽግና ፓርቲ ባካሄደው ሁለተኛ መደበኛ ጉባኤው የወጣቶችን ተሳትፎና ተጠቃሚነት የሚያረጋግጡ አቅጣጫዎችን አስቀምጦ እየሰራ መሆኑን ተናግረዋል። ወጣቶች በፖለቲካው በማህበራዊና በኢኮኖሚ መስክ በውሳኔ ሰጭነት ወንበር እንዲመጡ በሀገር ግንባታ ሂደት ውስጥ ያላቸውን አበርክቶ አጉልተው እንዲተገብሩ ትልቅ ውሳኔ ተላልፏል። የብሔረሰብ አስተዳደሩም ከብልጽግና ፓርቲ ውሳኔ በመነሳት ወጣቶችን በምን መንገድ ማሳተፍ አለብን በሚል በእቅድ መልሶ ተከታታይ ውይይቶች አድርጎ ወጣቶች የሚሳተፉበትን ተጠቃሚ የሚሆኑበትን ዘርፍ ለይቶ ስራ ውስጥ ገብተናል። በክልሉ የሚስተዋለው ግጭት የወጣቶችን የወደፊት ተስፋ የሚያጨልም ነው ያሉት ኃላፊው፣ የብልጽግና ፓርቲ የወጣቶች ክንፍ እነዚህን የተዛቡ አስተሳሰቦችንና ተግባራትን መታገያ መድረክ ሆኖ ሊቀጥል ይገባልም ብለዋል። በአሁኑ ሰዓት በክልላችን በተለይም ደግሞ በብሔረሰብ አስተዳደራችን እየተስተዋለው ያለው ግጭት የወጣቶችን የወደፊት ዕጣ ፈንታ የሚያጨልሙ አደገኛ መዘዞች መሆናቸው አይቀርም። ስለዚህ እናንተ ወጣቶች ግጭት ቀድሞ የሚበላው ወጣቶችን ስለሆነ ግጭት ይዞ የሚመጣው መዘዝ የወጣቶችን የስራ ዕድል የሚያመክን መሆኑን አውቃችሁ ሰንኮፎቹን ነቅሎ በመጣል ሂደት ውስጥ ወይም ደግሞ ከርክሞ በመመለስ ሂደት ውስጥ ከፍ ያለ አሻራ ልትጫወቱ ይገባል። በመሰረታችሁት አደረጃጀት በጥልቀት መምከር፣ መገምገም እና መስመር ማስያዝ የሚያስፈልግ ነው። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው በብሔረሰብ አስተዳደሩ አሁን ለተገኘው አንጻራዊ ሰላም መስፈን የወጣቶች ሚና የጎላ እንደነበር ገልጸዋል። ከፋፋይ ኃይል፣ ጽንፈኛው ኃይል እንደፈለገ ሊያሾርህና ሊጫወትብህ አሰፍስፎ የነበረበትን ሁኔታ ያለፍነው በወጣቱ ግንባር ቀደም ሚና ነው። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ አቶ ተስፋውን ተሰማ በበኩላቸው ወጣቶች የነገ ሀገር ተረካቢዎች ብቻ ሳይሆኑ ሀገር ሰሪዎችም ጭምር መሆናቸውን ገልጸዋል። እኛ ወጣቶች በእድሜያችን በዘመናችን አገራችንን ገንብተን ለትውልድ የማስተላለፍ ትልቅ ኃላፊነት አለብን። የግጭቶች መጨረሻው ቁጭ ብሎ በጠረጴዛ ዙሪያ መወያየት ነው። ለዚህ ስንል ዋጋ ከዚህ በላይ መክፈል የለብንም። ለአካባቢያችን ሰላም ራሳችን ዘብ መሆን ይጠበቅብናል። ብልጽግና ፓርቲ ወጣቶች ለሀገራዊ ለውጡ ለከፈሉት መስዋዕትነት ተገቢውን እውቅና ሰጥቶ የወጣቶችን ተሳትፎና ተጠቃሚነት ለማረጋገጥ እየሰራ ነው ያሉት ደግሞ የአማራ ሚዲያ ኮርፖሬሽን አማካሪ አቶ ግዛቸው ሙሉነህ ናቸው። በሀገራችን የኢኮኖሚ ግንባታ ውስጥ፣ በሀገራችን የፖለቲካ ጉዞ ውስጥ፣ በሀገራችን የማህበራዊ ግንባታ ውስጥ የወጣቱ ሚና ማይተካ ነው የሚለው ምንም መንግስትም አውቆ ፖሊሲ ቀርጾ እየሰራበት ያለ፣ ለምሳሌ በብልጽግና ዘመን ይሄ ለውጥ እንዲመጣና ለውጡንም በበላይነት እየመራ ያለ ወጣቱ ነው የሚለው ላይ ምንም ማያወላዳ አቋም ነው የተገለጸው። ስለዚህ ይሄንን አውቀን ወጣቶች ለታሰበለት ሀገራዊ ብልጽግና የበኩላችንን ሚና መወጣት አለብን። በእንጅባራ ከተማ በተካሄደው በዚሁ የውይይት መድረክ የክልልና የብሔረሰብ አስተዳደሩ የስራ ኃላፊዎችን ጨምሮ ከሁሉም ወረዳዎችና ከተማ አስተዳደሮች የተወጣጡ የወጣት አደረጃጀት ተወካዮች ተሳትፈዋል። ሕብረተሰቡ የአካባቢውን ሰላም ለማስጠበቅ ከጸጥታ ኃይሎች ጋር በመተባበር የበኩሉን እንዲወጣ የምስራቅ ዕዝ ሶስት መቶ ሁለተኛ ኮር ዋና አዛዥ ብርጋዴር ጄኔራል መለስ መንግስት ያሳሰቡ በሰሜን ጎጃም ዞን የመርአዊ ከተማ አስተዳደር የክልል የዞንና የመከላከያ ከፍተኛ አመራሮች ከህብረተሰቡ ጋር የሰላም ኮንፈረንስ አካሂደዋል። በኮንፈረንሱ ላይ የተገኙት ብርጋዴር ጄኔራል መለስ መንግስቴ ህብረተሰቡ ስለ ሰላም መምከርና የመፍትሄው አካል መሆን ይገባዋል ብለዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ መርአዊ ከተማና ሰሜን ሜጫ ወረዳ በክልሉ ለዘመናዊ የግብርና ቴክኖሎጂዎች ማስፋፊያ ማዕከልነት እንደነበሩ አንስተዋል። አሁን ግን በርካታ በጀት የፈሰሰባቸው ፕሮጀክቶች እየወደሙ ታሪክም እየተበላሸ ነው ያሉት ዶክተር ድረስ ለውጥ ሊመጣ የሚችለው በሀሳብ የበላይነት እንጂ በተዛባ አመለካከት አለመሆኑን ጠቁመዋል። መርአዊ ከተማ የብዙ ከተሞች ተምሳሌትና ና የተሞክሮ ማዕከል እንደነበረች የገለጹት የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን አሁን ያለውን ችግር ለመፍታት ህብረተሰቡ ከጸጥታ መዋቅሩ ጋር በመቀናጀት ለዘላቂ ሰላም መረጋገጥ የበኩሉን እንዲወጣ አሳስበዋል። የአካባቢያቸውን ሰላም ለማረጋገጥ ከጸጥታ ኃይሎች ጎን መሆናቸውን የተናገሩት ነዋሪዎቹ መንግስት ለሰላም መረጋገጥ በሩን ክፍት ከማድረግ በተጨማሪ በከተማው ያሉትን የመልካም አስተዳደርና የአሰራር ችግሮች መለየትና ማረም አለበት ብለዋል። መረጃውን ያደረሰን የሰሜን ጎጃም ዞን የመንግስት ኮሚኒኬሽን ነው። መደበኛ የፖሊስ አባላት ለሕሊና ለሕግና ለሕዝቡ በመታመን በአማራ ክልል ዘላቂ ሰላም ለማረጋገጥ መስራት እንዳለባቸው የምስራቅ ጎጃም ዞን አስተዳደር አሳሰበ። የ33 ተኛ ዙር ተመራቂ መደበኛ ፖሊስ አባላት በደብረ ማርቆስ ከተማ አቀባበል ተደርጎላቸዋል። ወንደሰኗ ለዝርዝር ዘገባለው በአማራ ፖሊስ ኮሚሽን በብርሸለቆ ወታደራዊ ማሰልጠኛ ለ33ኛ ዙር ሰልጥነው የተመረቁ መደበኛ የፖሊስ አባላት በደብረ ማርቆስ ከተማ አቀባበል ተደርጎላቸዋል። በአቀባበል ስነ ስርዓቱ ላይ የተገኙት የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ በላይ የፖሊስ አባላቱ የጸጥታ መዋቅሩን በማጠናከር የተገኘውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር የተሰጣቸውን ተልእኮ በአግባቡ እንዲወጡ አሳስቧል። በደብረ ማርቆስ ከተማ ሁሉም አካባቢዎች አንጻራዊ ሰላም ተረጋግጧል። ይህን አንጻራዊ ሰላም ወደ መደበኛ ሰላም ወደ ሙሉ ሰላም ለማሸጋገር ከፍተኛ ስራ እየሰራን ባለንበት ሁኔታ ውስጥ ነው። እናንተ ተመርቃችሁ ዛሬ የፖሊስ መዋቅሩን ተቀላቅላችሁ ወደኛ የመጣችሁት ይሄ በጣም ትልቅ እድል። ፖሊስ በመጀመሪያ ደረጃ ለሕሊናው ቀጥሎ፣ ለሕግ ቀጥሎ ለሕዝብ ታማኝ መሆን አለበት። እነዚህን ሶስት መሰረታዊ ነገሮች ሳይነጣጥል አሁን የጀመርነውን የህግ ማስከበር ስራ በዘላቂነት በማስቀጠል ህዝባችን የተሟላ ሰላም እንዲኖረው በህግ የተሰጣችሁን ስልጣን ከህዝባችሁ ጋር በጋራ ሆናችሁ በቁርጠኝነት ኃላፊነታችሁን እንድትወጡ እንጠብቃለን። የደብረ ማርቆስ ከተማ ተቀዳሚ ምክትል ከንቲባ ተሾመዋለ የፖሊስ አባላቱ ህግ በማስከበር ትውልድ ለማሻገር አልመው እንዲሰሩ ጠይቋል። አሁን ያጋጠመው የጸጥታ ችግር ተፈትቶ ህዝቡ ፊቱን ሙሉ በሙሉ ወደ ልማት እንዲያዞር ለጸጥታ ስራው መሪ ተዋናይ በመሆን ኃላፊነታቸውን እንዲወጡም ከንቲባው አሳስቧል። ወንድሞቻችን ልጆቻችን ትምህርታቸው መቀጠል መቻል አለባቸው። አርሶ አደራችን ማምረት መቻል አለበት። ኢኮኖሚያችን ማደግ አለበት። ማህበራዊ ብልጽግናችን መረጋገጥ መቻል አለበት። የዚህ ሁሉ ዋና ተዋናይ እናንተና እኛ ነን ማለት ነው። ግልጽ እየሆን በአንድ አመለካከት ተግባርና ግዳጅ ወስደን ተልኳችንን በብቃት እንደምንፈጸም ተስፋለኝ። የሶስተኛ ዙር ተመራቂ መደበኛ የፖሊስ አባላትም ዋናው ተልኳችን የህዝቡን ሰላምና ደህንነት ማረጋገጥ በመሆኑ የተሰጣቸውን ተልኮ በአግባቡ ለመወጣት ዝግጁ ስለመሆናቸው ተናግረዋል። በቀጣይ ከነባር የጸጥታ መዋቅር ጋር በመሰለፍ ህግ በማስከበር ህዝቡ ከገባበት ሁለንተናዊ ችግር እንዲወጣ በታማኝነት ለማገልገል ቁርጠኛ መሆናቸውን ተናግረዋል። ፍጹም ሀቀኝነትና ታማኝነት በተሞላበት ህዝቤ ለማገልገል ቁርጠኛ ሁኝ ነው የመጣውትም ጀምሮ ዘላቂ የሆነ ሰላም ሰፍነው ህዝቡ በሰላሙ ተንቀሳቅሶ በሰላሙ እንዲገባ ነው የምንፈልገው። በሰለጥነው መሰረት ዋነኛና ዋነኛው ነገር የሀገራችንን ወይም የክልላችን ሰላምና ደህንነት ማስጠበቅ እስከሆነ ድረስ በስራ ሰርተን ሀገራችን ሰላም እናደርጋለን፣ ህዝባችንም ወደ ሰላም እንመልሰዋለን ብየ ተስፋ አደርጋለሁ። ህግን እናስከብራለን፣ ከህግ ጎን ቆመን እናገለግላለን። ተመራቂ መደበኛ ፖሊስ አባላት በቀጣይ በየአካባቢው ሰላምን ለማጽናት ኃላፊነት ተጥሎባቸዋል። ተቋማት የሴቶች ህጻናት፣ አካል ጉዳተኞችና አረጋውያንን ጉዳይ ተቋማዊ አድርገውና አካታው እንዲፈጽሙ ሀገር አቀፍ መመዘኛ መዘጋጀቱን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው መመዘኛው እንዴት ይሰራበታል በሚለው ላይ ለዞንና ለወረዳ አመራሮች ስልጠና ሰጥቷል። የህዝብ አለም ጌታ ነ የሴቶች ህጻናት አረጋውያንና አካል ጉዳተኞች ጉዳይ የአንድ ቢሮ ብቻ ሳይሆን የሁሉም ተቋማት ጉዳይ እንዲሆን ለማድረግና አካተው እንዲፈጽሙ ለማድረግ ሀገር አቀፍ መመዘኛ ተዘጋጅቷል። በመመዘኛውም ተቋማት እነዚህ የህብረተሰብ ክፍሎች አካተው እየሰሩ ነው ወይ በሚል መገምገማቸውን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገልጿል። ቢሮው ከዞንና ወረዳ ለመጡ የተቋማት አመራሮችም በምዘናው ላይ ስልጠና ሰጥቷል። አሰራሩን ወደ ታች ለማውረድም ከሁለት ዓመታት በላይ መውሰዱን ቢሮ ምክትል ኃላፊ ወይዘሮ ንጹህ ሽፈራው ገልጸዋል። የአካቶ ትግበራ የአሰራር ስርዓትን ታች መሬት ላይ ለማውረድ ኦልሞስት ከሁለት ዓመት በላይ ጊዜ ጨርሶበታል። በመጀመሪያ ደረጃ ጋይድ ላይኑን የማዘጋጀት ስራ በቢሮ በኩል ተሰርቷል። ጋይድ ላይኑ ከተዘጋጀ በኋላ በሚመለከታቸው አጠቃላይ ባለድርሻ አካላት ጋራ ውይይት የማድረግ፣ የማስተቸት፣ ግብዓት የመሰብሰብ በጣም እስከታች ድረስ ብዙ ረዥም ጊዜ የወሰደ ብዙ ሀሳብ የተሰባሰበበትን የአሰራር ሥርዓት ለመዘርጋት ጥረት ተደርጓል። ከዚህ ቀደም በነበረው አሰራር ተቋማት ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች የአሰራራቸው አካል እንዳልነበሩ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ አንስተዋል። ተቋማት መጀመሪያው የዕቅዳቸው አካል አይደሉም እነዚህ ሰዎች እኛ ፈጽማችኋል አልፈጸማችሁም እንላቸዋለን እንጂ በቅድ አልያዟቸው። ምን ያህል ሴቶች መጠቀም አለባቸው፣ ምን ያህል አካል ጉዳተኛ፣ ምን ያህል አረጋዊ የሚመለከታቸው ማለት ነው። ሁሉንም ሳይሆን እንደ የሚመለከታቸው መጀመሪያ በቅዳቸው፣ በፕሮግራማቸው፣ በክትትልና ድጋፋቸው፣ በአጠቃላይ ስልጠናቸው አካል አድርገው አልያዟቸው። አንድ ሁለተኛው ትልቁ ችግር ለዚህ የሚሆን በጀት ደግሞ የለውም፣ በበጀት የተደገፈ አይደለም። የአመራር ሂደታቸውንም ሂደን ካየን እኛ ብዙ ጊዜ ሴቶች ወደ አመራርነት አልመጡም የምንለው የፖለቲካ አመራርነቱን ብቻ ነው። ነገር ግን ዘንድሮ ተቋማትን ስንመዝን ያገኘነው በመካከለኛና በዝቅተኛ ደረጃ የሚባለው በዳይሬክተርና በቡድን መሪ ደረጃ ሴቶቹ በዛ ልክ መሪ ሆነው አላገኘናቸውም። እዚህ እልፍ ብሎ ደግሞ ከሴቶቹ እልፍ ብሎ ደግሞ ስቴጂ አካል ጉዳተኛ ፈጽሞ ደግሞ የተረሳ ነው። ተቋማቱ ከተመዘኑ በኋላ ግን ለእነዚህ የኅብረተሰብ ክፍሎች ትኩረት እየሰጡ መሆኑንና ለውጦች እየታዩ መሆኑን ነው ቢሮ ኃላፊው የጠቀሱት። በጣም በብዙ ተቋማት የአካል ጉዳተኞች ቀን ተከብሯል። ቀኑ ማክበር አይደለም ሰፊ የግንዛቤ ማስጨበጫ ስራ ሰርተዋል። የአቅም ግንባታ ስራ ሰርተዋል። አካል ጉዳተኛ ላይ ጋፕ ነው ያሏቸውን በምዘናቸው ጊዜ ያዩቸውን ለማስተካከል ጥረት አድርገዋል። ሴቶች ላይም በተመሳሳይ በጣም ብዙ ተቋማት ለሴቶቹ የአቅም ግንባታ ስልጠና ሰጥተዋል። በመካከለኛም በዝቅተኛ ደረጃም የአመራር አቅማቸውን እያሳደጉ የአመራር ማስተካከያ ጭምር የሰሩ ቢሮዎችን አግኝተናል ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰአቱ ዜናዎች በዚያ በቁ አብራችን ስለቆያችን እናመሰግናለን መልካም ጊዜ